ነገር ገብቶሻል። ዳሩ እኔ እጄን ከማነሳብሽ በመጀመሪያ እሷ ማናት ብለሽ አጠይቂ። የሰው ልጅ የዘራውን ማጨዱ የማይቀር ነገር ነውና ማለት ነው። በነገራችን ላይ ዛሬ አብርሃም የሰራው ፕራንክ ቢሆንም ማለት ነው። እመኝኝ ሄርሜላ፣ አብርሃም አንዳንድ ነገሮችን ማድረግ ሲፈልግ ቀስ ብሎ በእንደዚህ አይነት መንገድ ነው የሚያመጣችው፣ ወይ በፕራንክ መንገድ ወይ በሌላ አይነት መንገድ አድርጎ ነው የሚመጣው እና ለእያንዳንዷ ማለት ነው። በነገራችን ላይ ዛሬ አንቺን ልክ ስትሆኚ የነበረው ሩታ ከሆኑ ከተወሰኑ ጊዜያቶች በፊት ስታደርግ የነበረውን አይነት ነገር ነበርና ስታደርግ የነበረው እመኝኝ አሁንም ይሄንን ነገር ከማድረግ ወደ ኋላ ይላል ብዬ አላስብም። ከዚህ በፊትም ይህንን ነገር ተናግረናል። ለሩታ ያልታመነ አብርሃም፣ ከሩታ ጋር መሆን የቻለ አብርሃም፣ እንደዛ ብዙ ዋጋ የከፈለችለት ህይወቱ እዚህ ደረጃ እንዲደርስ ከእሱ ጋር አብራ በጣም ብዙ የደከመች ሩታን ከህይወቱ ያስወጣ አብርሃም ከአንቺ ጋር ይቀጥላል ብሎ ማሰብ በጣም ከባድ ነገር ነው። ይህንን ነገር በደንብ ልታስብ ይገባል። ከዛ ባሻገር በፕራንክ ሙድ ወደ አንቺ ሆም ብሎ ያመጣውም ይመስለኛል ማለት ነው። ብቻ ግን ያው ቪዲዮውን ብዙዎቻችሁ ተመልክታችሁታል ብዬ አስባለሁኝ። አብርሃም ሄርሜላን ፕራንክ ያደረገበት ቪዲዮ እንግዲህ ከመሸት ተለቋል። በዛ ቪዲዮ ላይ ሄርሜላ እንዴት ስትንጨረጨር እንደነበር ብዙዎቻችሁ ለማየት ትችላችኋል። ማለት ነው ልክ ግን ብዙዎቻችሁ ኮመንት ላይ እንደምትሉት አብርሃም ከሴት ጭን ውስጥ መውጣት የማይችል አይነት ሰው መሆኑን ነው እኔ እንደውም እያሳየኛለው። ማለት ነው የሰው ልጅ ቢያንስ የተወሰነ እራሱን ለመቀየር ለመለወጥ ካለበት ኮንዲሽን አንጻር ከዚህ በኋላ ትልቅ ኃላፊነትን እንደመሸከሙ ነገሮችን ያስተካክላል ተብሎ ሲጠበቅ እሱ ግን ነገሮችን እያባባሰ ነው የሚሄደው፣ ማለት ነው። እመኑኝ፣ አሁን እቺ ፕራንክ አብረው የሰራችሁ ልጅ ማለት ነው ከዚህ በኋላ ከአብርሃም ጋር በተደጋጋሚ እንደምትመጣ ምንም ጥርጥር የለውም እና ልክ ከሄርሜላ ጋር በእንደዚህ አይነት መንገድ እንደጀመረው ሁሉ ከዚች ልጅ ጋር አብረው ሊቀጥል የማይችልበት ምንም አይነት ምክንያት ይኖራል ብዬ አላስብም። እንግዲህ ሄርሜላ ከዚህ በፊት አንቺ በሩታ ላይ ስታደ ያደረገ የነበረው ነገር በሙሉ ከዚህ በኋላ በሰፊው ወደ አንቺም ህይወት ይመጣል ብዬ አስባለሁ ማለት ነው። ሰላም እንዴት ናቸው ቤተሰቦች፣ ደህና ናችሁ ወይ አለን። እግዚአብሔር የተመሰገነ ይሁን። እንግዲህ ከመሸ በተለቀቀው ቪዲዮ ዙሪያ የሚሰማንን ሐሳባችንን የራሳችንን የግል እይታ ለመስጠት መተናል ማለት ነው። ብዙዎቻችሁ እንግዲህ ያው ቪዲዮ ከተለቀቀ በኋላ እዛው በአብርሃም ፔጅ ላይ ኮመንታችሁን ስትጽፉ ነበረ። የአብዛኞቻችሁን ኮመንት አይቻሉ ልክ እኔ መግቢያ ላይ እንዳልኩት ሁሉ ተመሳሳይ አይነት ሐሳብ ነበር ስትሰጡ የነበረው ማለት ነው። ምክንያቱም ከዚህ በፊት ሄርሜላ በተመሳሳይ መልኩ ሩታን እንደዚህ ስታንጨረጭራት ሩታ ስትቃጠል የነበረውን መቃጠል እሷም በተራዋ ደርሶባት እንደዚህ ስትቃጠልና ስትንጨረጨር ስላያችሁ እንግዲህ ብዙዎቻችሁ ደስ እንዳላችሁ ነው ከኮመንቱ ልረዳ የቻልኩት። ከዛ ባሻገር ግን አብርሃም፣ የእውነቴን ነው የምልህ አሁን ላ በጣም ለብዙ ሰው እጅ እጅ እያልክ እንደሆነ ምናምን የተረዳሁት የምር ኮመንቶችን በጣም ለሜት ሞክሬ ነበርና ብዙ ሰው እያደረክ ያለውን ነገር እየወደደልህ እንዳልሆነ እና ቢያንስ ወደ ድሮ ማንነት እንድትመለስ ብዙ ሰው እንደሚፈልግ ይሄንን ነገር እያሉ ያሉት አንተን ከመውደድ አንጻር እንጂ ሌላ ከጥላቻ ምናምን እንዳልሆነ ጭምር ነው ከተሰጡ ኮመንቶች ጭምር ለረዳ የቻልኩት ማለት ነው። እኔ ግን አብርሃም አንዳንድ ጊዜ ነገሮችን ማድረግ ሲፈልግ ማለት ነው፣ ሆን ብሎ ያመጣል የሆነ በቀልድ ሙድ በፕራንክ ሙድ አድርጎ ያመጣና ማለት ነው የዛን ሰው እይታ የዛን ሰው አመለካከት እንዲሁም የተመልካችን እይታ ያይና ነገሮችን የምር ያደርጋቸዋል። ምናልባትም አብርሃም አሁን ላይ ሄርሜላን በአዲስ ሴት የመተካት አዲስ እቅድ ስላለውም ሊሆን ይችላል በፕራንክ ሙድ እችን ልጅ ይዟት የመጣው ማለት ነው። ነገ ከነገ ወዲያ ላይ ይህንን ነገር እያመረሩ ልጅቷም የሄርሜላን እንደዚህ መንጨርጨር አይታ ማለት ነው፣ በተደጋጋሚ ሆን ብላ ልታደርግ ትችላለች። አብርሃም የምርን ፕራንክን አስቦ ሊሆን ያመጣት ይችላል። ግን ሴቶች በነገራችን ላይ እንደዚህ በጣም እንትን ቀናት ውስጥ ሲገቡ ምናም በጣም ነው እንትን የሚሉትና ፉክክር ውስጥ ይገባሉ። ምናልባትም የሄርሜላ ሁኔታ ልጅቷን አስደስቷት ከዚህ በኋላም በተደጋጋሚ የመጣች እሷን የማብሸቅ አይነት ጨዋታ ልትጫወት ትችላለች የሚል ሀሳብ አለኝ። ግን እኔ በበኩሌ ሄርሜላ እንደዚህ የሆነች በማየቴ በጣም ነው ደስ ያለኝ ምክንያቱም የሆነ ነገር በራሳችን ህይወት ሲመጣ በራሳችን ላይ ሲደርስ ነው። ምክንያቱም የሰው ቁስል ለእኛ ሊሰማን አይችልም እና ያንን ደግሞ ማለት ነው ሩታ ስታዝንበት፣ ስታለቅስበት፣ በጣም ብዙ ነገር ስትሆንበት የነበረውን ነገር ዛሬ በአንቺ ላይ ደርሶ ምንም ፕራንክ ቢሆን ምንም ቀልድ ቢሆን አንቺ ላይ ደርሶ በማየቴ በጣም ነው ደስ ያለኝ። ከዛ ባሻገር ግን ነገሮችን በሌላ አንግል ደግሞ ለማየት ስንሞከር አብርሃም ሄርሜላ ለእሱ ያላትን ፍቅር ለማየትና ለመፈተን ሆን ብሎ ያደረገውም ነገር ይሆናል ብዬ አስባለሁ። ምክንያቱም ይሄ ልጅ አሁን ላይ ከሄርሜላ ጋር ትላንትና፣ በነገራችን ላይ ቪዲዮ አልሰሩም። እንደውም ትላንትና የተለቀቀውን ቪዲዮ በተወሰነ መልኩ ለማየት ምናም ሞክሬ ነበርና በቃ ሊተዋት እንደማይችል ነው እኔ አሁን እየገባኝ ያለው ማለት ነው። አብርሃም እቺ ልጅ በምንም አይነት ሁኔታ ሊተዋት ስለማይችል እቺ ልጅ ምን ያክል እንደምትወደው፣ ምን ያክል ከእሱ ጋር እንደሆነች፣ ምን ያክል እንደምታፈቅረውም ለማየት ሆን ብሎ እያደረገ ያለውም ነገር ይሆናል ብዬ የማስበው ያው ጀስት ሁለቱንም በተለያየ አይነት አንግል ማየት ስለፈለግኩኝ ነው እና ወይ ሄርሜላን ከህይወቱ አስወጥቶ ሌላ አዲስ ሴት ይዞ ሊመጣ ነው። ያ ካልሆነ ደግሞ ሄርሜላ ምን ያክል እንደምታፈቅረው በፕራንክ ሙድ ማረጋገጥ ስለሚፈልግ ሊሆን ይችላል ብዬ አስባለሁ ማለት ነው። ብቻ ግን ያው የሰው ልጅ እዚህ ምድር ላይ ለሰራው ስራ የእጁን ማግኘቱ የማይቀር ነው። በነገራችን ላይ የሰው ልጅ የዘረውን ያጭዳል ይላል። ይህንን ደግሞ የፈጣሪ ቃለም ጭምር ይለዋልና ሄርሜላ የሰራሹ መጥፎ ስራ ዛሬ ላይ ፕራንክ ምናምን በሚል ሙድ ዝም ብለን ልናልፈው እንችላለን፣ ግን ይሄ ነገር ዞሮ ዞሮ ማለት ነው ዞሮ ዞሮ እያንዳንዷ ሩታ ላስለቀስሽበት ሩታዮት ላይ ገብተሽ ነገሮችን ምስቅልቅል ላደረግሽበት ነገር ሁሉ ከተጠያቂነት ታመልጫለሽ ብዬ አላስብም። ብዙ ጊዜ እኛ ሰዎች ዛሬ ላይ የዚህ ጉዳት እንትን ካልደረሰን የሚመጣብን አይመስለንም እና እኛ ባላሰብንበት እኛ በማንገምተው ምናምን መንገድ ነው በነገራችን ላይ ፈጣሪ ላደረግናቸው መጥፎ ስራዎች የእጃችንን የሚሰጥንና ዛሬ ሌላ ይሆን ይችላል። ከዛሬ አስር ዓመት በኋላ ሊሆን ይችላል። ግን እያንዳንዷ ላደረግሻት ነገር የእጅሽን ማግኘትሽ ይቀራል ብዬ አላስብም። ግን ብቻ የእጅሽን ስታገኝ እንዴት ልትኝ እንደምትች ዛሬ በፕራንክ መልኩም ቢሆን በተወሰነ መልኩ ለማየት ችለናል ማለት ነው። እንግዲህ ብዙዎች ደስተኛ እንደሆኑ ለማየት ችያለኝ። ይሄ ደግሞ ምን ያክል ሩቷን እንደምትወዷት በነገራችን ላይ ይሄ ኮሚኒቲ ይሄ ተመልካች የተገነባው በሩታና በአብረሽ እስከሆነ ድረስ ማለት ነው። እያንዳንዱ የሁለታችሁም የአብረሽም ተከታዮች የሩታም ተከታዮች የሁለታችሁን አብሮ መሆን የሁለታችሁን አንድ ላይ መሆንን አጥብቆ ስለሚፈልግ በየትኛውም አይነት አጋጣሚ ከተወሰኑ ጥቂት ሰዎች ውጪ ሌላ ሰውን በእናንተ ሕይወት መመልከት ስለማይፈልግ አሁንም ቢሆን ማለት ነው አንድ ላይ እንድትሆኑ ስለሚፈልግ በጣም ብዙ ነገሮችን ልል ይችላል ይሄ ግን ከእናንተን ከመውደድ እና ለእናንተ ካላቸው ልዩ ቦታ መሆኑን መዘንጋት የለባችሁም ማለት እፈልጋለሁ ማለት ነው ከዛ ውጭ ግን የምሬን ነው ሄርሜላ እኔ በጣም ማለት ነው እንዴ በጣም ነው የተንጨረጨረችው እግዚአብሔርን ምን ያክል እንደምትወደው ምን ያክል ለዚህ ልጅ ቦታ እንዳላት በደንብ ነው ያሳየችን። በእርግጥ ያው ይህንን ሁሉ መስዋዕትነት እንዲህ እየተባለች በጣም ብዙ ነገሮችን እየተባለች ያንን ነገር ሁሉ ነገር ችላ እስከ ዛሬ ድረስ ከአብርሃም ጎን መቆሞ ለሱ ያላትን ፍቅር በደንብ ያሳያል ብዬ አስባለሁ። ግን ይሄ ዛሬው ደግሞ ማለት ነው በደንብ ማለት ነው በደንብ ከነፌስ ኤክስፒሪየንስ እንትን ከነፌስ ኤክስፕሬሽኗ ጭምር በደንብ እንድናየው ነው ያደረገን እና እኔ በበኩሌ ተዝናንቼበታለሁ። በጣም ደስ ብሎኛል ማለት ነው። ሩታ ደግሞ በዛኛው ወገን እንግዲህ ያው ከቤተሰቦቿ ጋር ጥሩ ጊዜን እያሳለፈች ዘና ፈታ እያለችባችሁ ነው። ያው እናንተ ለምታደርጉት አብርሃም ለሚያደርጋቸው ነገሮች ምንም አይነት ቦታ እየሰጠች እንዳልሆንና ልክ እንደ በፊቱ ሁሉ ኢንስታግራም ላይ ምናምን የምጽፋቸውን ነገሮች ሁሉ አቁሟ ችላ እንዳለቻችሁ ነው እያየው ያሉት፣ ማለት ነው። አብርሃም ታዲያ ይሄ ችላ መባሉ ስላልተመቸውም ሊሆን ይችላል እንደዚህ አይነት ነገሮችን ከስር ከስር እያደረገ ያለው ሜቢ። እንግዲህ ያው እኔ ኤርሜላን እንደዚህ ሆና በማቴ በጣም ደስ ብሎኛል። እናንተ የሚሰማችሁን ነገር ኮመንት ሴክሽን ላይ መጻፋችሁን አትርሱ። እንግዲህ ጋይስ፣ ዛሬ ቪዲዮችን ይሄንን ይመስላል። በሌላ ቪዲዮ ነገ ተመልሰን እንመጣለን። በነገራችን ላይ የዚች ልጅ ሙሉ ፕሮፋይል ዛሬ መጣችኋለች አለኝ። ከአብርሃም ጋር የተዋወቁበት አጋጣሚ በምን እንደሆነ ምናምን ጭምር ሙሉ መረጃው አለኝ ማለት ነው። እንግዲህ ነገ ጠዋት ላይ በምሰራው ቪዲዮ ይህንን ነገር በደንብ ግልጽ አደርግላችኋለሁ ማለት ነው። ጋይስ እወዳችኋለሁ። ይመቻችሁ።